አሰላሙ ዐለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾቻችን እንኳን በደህና መጣችሁ። ይህ ታሪክ በዶክተር ሙሐመድ ሼህ የተተረከ ነው። ዶክተር ሙሐመድ ሼህ ባለፈው ክፍል እንደገለጽ ነው ግብፃዊ ፓቶሎጂስት ናቸው። የሞቱ ሰዎችን አካል የሚመረምሩ እና የሞታቸውን ምክንያት ሪፖርት የሚጽፉ በሀገረ ግብፅ በአንድ አካባቢ ስለተቀበሩ ሁለት ጀናዛዎች የሞቱበትም ምክንያት ምርመራ እንዲያደርጉ በመንግስት ባለስልጣናት ተሹሞ እንደነበር ገልጸናል። ስለመጀመሪያው ሰው የ19 ዓመት ወጣት እንደነበር ከተቀበረ ሰባት ወር ቢሞላውም ቀብሩን ሲከፍቱት ሰውነቱ ምንም እንዳልተበላሸና ቀብሩ በያስሚን በአምበር በሚስክ ሽታ የተሞላ እንደነበር በመጀመሪያው ክፍል ተነጋግረናል። በዚህኛው ክፍል የሁለተኛውን ሰው አካል ሲመረምሩ የገጠማቸውን አስገራሚ ክስተት እናያለን። ምንድን ነው የገጠማቸው? ዶክተር ሙሐመድ ከምርመራው በፊት ህልም ማየታቸውን ጠቅሰን ነበር። ያዩት ህልም ምን ነበር? ይህ ጀናዛ በሕይወት ሳለ ምን አይነት ድርጊቶችን ይፈጽም ነበር? ወንድም እና እህቶቼ፣ ይህን ቪዲዮ ለማየት ጥንካሬን ይሻል። ዶክተር ሙሐመድ በአካል የታዘቡትን አስገራሚ ክስተት ለእናንተ ለማሳየት በቻልነው ያክል ሞክረናል። ዓላማችን ሰዎች ላይ ፍራቻን ለማስረጽ ሳይሆን ኢማናችንን ለማደስ ተውበት ለማድረግ ና? በዱንያ ሀጃ ተጠምደን አኼራችንን እንዳንረሳ ለማስታወስ ታስቦ የተሠራ ነው። ሁላችንም ሞትን እንቀምሳለን። ከሞት በላይ መካር የለምና እጅግ በጣም ስለሚጠቅመን እስከ መጨረሻው እንድታዩት በአክብሮት እንጠይቃለን። ዝግጁ ከሆናችሁ እንጀምር። የመጀመሪያው አካልና ሁለተኛው አካል ተቀብሮ የሚገኙት በ30 ሜትር ርቀት ላይ ብቻ ነው። ዶክተር ሙሐመድ ሼህ ከቱራቢው ጋር ናቸው። ቱራቢ የመቃብር ቦታዎችንና ቀብሮችን የሚንከባከበ ኃላፊ ነው። ከአቃቢ ሕግ አባል ከማዘጋጃ ቤት ሰዎችና ከሟቹ ቤተሰብ ጋር አብረው ነበሩ። ቱራቢ በመጀመሪያው ጀናዛ ባየው ነገር ድንጋጤው አለቀቀውም ነበር። እያለቀሰ ነበር። ቀብር ውስጥ ያለው ጀናዛ ምንም አለመበስበሱና ከውስጡ ይመጣ የነበረው መልካም ማዕዛ ራሱን እስኪ ስት ድረስ አስገርሞታል። ዶክተሩ አረጋግተውት ቀጣዩን ጀናዛ ለመክፈት ወደ ቦታው ወሰዱት። እንደ ተለመደው የአቃቢ ሕግ አባል ለቱራቢ ውስጥ ማን ያለው ሲል ጠየቀ። አንድ ሰው ብቻ ነው ተባለ። እድሜው ስንት ነው? 41 ዓመቱ ነው ተባለ። ስሙ ማን ነው? ይህ ነው ስሙ ተባለ። እንዴት ሞተ? በጭንቅላቱ ላይ በመጣ ጥይት ወዲያውኑ ሞቷል ተባለ። የአቃቢ ሕግ አባልና የቱራቢ መረጃዎች ተዛመዱ። አሁን በድጋሚ ቱራቢ በቁልፉ ላይ ያለውን ሲሚንቶ ሰበረ። ሲሚንቶውን ከሰበረ በኋላ ቁልፉን ከፈተ። ከዚያም ዶክተር ሙሐመድ ብቻቸውን ገብተው መረጃውን እንዲያረጋግጡ በሩን ከፍቶላቸው ዞር አለ። ዶክተር ሙሐመድ በሩን በከፈቱበት ቅጽበት የመጣው አስፈሪ ሽታ ዶክተሩንና ቱራቢን መታቸው። ዶክተር ሙሐመድ እንዲህ ይላሉ ህይወቴን በሙሉ ማለት ይቻላል የሞቱ ሰዎችን አካል በመመርመር ነው ያሳለፍኩት። የድህረ ሞት ምርመራ ሳደርግ አካላትን ስከፍት፣ የአካል ክፍሎችን ሳወጣና ሌሎችም ነገሮችን ሳደርግ በጣም መጥፎ ሽታዎችን ለምጃለሁ። ነገር ግን የሽታ የማይታመን ሊቋቋሙት የማይችሉት ነበር ይላሉ። በዚያን ጊዜ ቱራቢ ወደ ኋላ ሄዶ ግድግዳውን በመያዝ ራሱን ደገፈ፣ ምክንያቱም በጣም ከባድ ሽታ ነበር። ቀብሩ ሙሉ ለሙሉ ጨለማ ስለነበር ዶክተሩ ሞባይላቸውን አውጥተው መብራቱን ከፍተው ለማየት ሞከሩ። ያዩት ነገር ምንድን ነበር? እንዲህ ይላሉ፣ ወላሂ በሕይወቴ እንደዚህ ያለህ ነገር አይቻ አላውቅም። ሁለት ሜትር ርዝመት ያለው አንድ ትልቅ እባብ አዩ። ጥቁር ግራጫ ቀለም ያለው እባብ በጣም በፍጥነት የሚንቀሳቀስና ድምፅ የሚያሰማ የእባብ ድምፅ ታውቃላቸው አይደል? ስ የሚል ወይኔ ይላሉ የማየውም ማመን አልቻልኩም ነበር። ከዚያም ሞባይላቸውን ትንሽ ከፍ አድርገው ሲያዩ በሰውነቱ ላይ ጥቁር ቀለም ያለው ሌላ እባብ ነበር። ይህኛው እባብ በጣም በዝግታ የሚንቀሳቀስና ከእሱ የሚወጣ ወፍራም ፈሳሽ ነበር። ጥቁር ቀለም ያለው ፈሳሽ ከእባቡ ወደ ጀናዛው ሰውነት ይፈሳል፣ ወደ ከፈኑ ይጣበቅ ነበር። ሞባይላቸውን ዝቅ አድርገው ሲያዩ አይጦችን አዩ። በቀብር ውስጥ አይጦች በየቦታው አሉ። አንዳንዶቹ ሞተዋል፣ አንዳንዶቹ ይንቀሳቀሳሉ። መብራቱን ወደ ጀናዛው ትንሽ ሲያንቀሳቅሱት በትናንሽ ትሎች የተሞላ መሆኑን አዩ። ሱብሃነላህ! እንዲህ ይላሉ፣ የማየውም ማመን አልቻልኩም። በሌላ በኩል ሲያዩ አንድ ጥቁር ወፍራም ድመት በጀርባው ተዘርሮ ሞቷል። አፉ ተከፍቷል፣ አይኖቹ ወጥተዋል። ምን እንደማደርግ አላውቅም ነበር ይላሉ በህይወቴ ለመጀመሪያ ጊዜ እንደዚህ ያለ ነገር አየሁ። በተጨማሪም በህይወቴ ለመጀመሪያ ጊዜ እንዲህ ያለ አስፈሪ ሽታ አሸተጥኩ። አሁን ምን እንደማደርግ ግራ ገባኝ። ስለዚህ በዶክተሩ ሳጥን ውስጥ ያለችውን አንዲት ትንሽ ረጅም እንጨት አወጡ። ያቺን እንጨት ይዘው እባቡን መግፋታቸውን ጀመሩ። እንደዚህ ያለ ነገር አይቼ አላውቅም። በጣም ፈርቼ ነበር ይላሉ በእንጨቱ እባቡን ለማባረር ሞከሩ። ነገር ግን እባቡ ይንቀሳቀሳል እንጂ የትም አይሄድም ነበር። ወለሉን በመምታት ድምፅ ለማሰማት ሞከሩ። አንዳንድ አይጦች ሮጠው ከመደበቃቸው በስተቀር ሁሉም ነገር እንዳለ ነበር። ከዚያም ቱራቢን እባክህና ና እርዳኝ ብለው ጠሩት። ወደ ውስጥ በገባበት ቅጽበት ወዲያውኑ አስመለሰው። ሊቋቋመው አልቻለውም ነበር። ቱራቢ ሕይወቱን ሙሉ መቃብር ውስጥ የሚኖር ሰው፣ ይህን ሽታ ግን መቋቋም አልቻለም። ወደ ውጭ ወጣ። ከሁለት ሶስት ደቂቃ በኋላ እንደገና ወደ ውስጥ ገባ። ረጅም የእንጨት በትር ይዞ መጣ። ከዚያም ያንን ጥቁር ግራጫ እባብ መግፋት ጀመረ። በቀብሩ በአንዱ ጥግ ላይ ትንሽ ቀዳዳ ነበረች። እባብ ወደዚያች ቀዳዳ ገባ። ባለፈው ክፍል እንዳስረዳ ነው፣ በግብፅ ያሉ ቀብሮች የተለያዩ ናቸው። በር አለ። በሩን ከፍተ፣ ወደ ውስጥ ትገባለ። በውስጡም ክፍሎችና ከአንድ በላይ በሮች አሉ። ሰዎች የቤተሰባቸው ሰባቸው አባላት ሲሞት አንድ በአንድ ጎን ለጎን ያስቀብራሉ። በዚህ መልኩ ነው የተሰራው። ስለዚህ በቀብር ውስጥ እንደ ክፍል ሦስት አራት አምስት ቀብሮች ወይም ጉድጓዶች አሉ። ነገር ግን እዚህ ቀብር ውስጥ አንድ ሰው ብቻ ነበር የነበረው። በአንዱ ጥግ ላይ እባቡ የሚመጣበት ትንሽዬ ቀዳዳ ነበረች። ቱራቢ ያንን እባብ ከገፋው በኋላ እባቡ ወደዚያች ቀዳዳ ገባ። ነገር ግን ዶክተሩ እንዲህ ይላሉ። ድመቷ ከዚያች ቀዳዳ መምጣቷ በፍጹም የማይሆን ነገር ነው። ቀዳዳዋ በጣም ትንሽዬ ናት። እባብ ለማስገባት ካልሆነ በስተቀር ድመት የማስገባት አቅም የላትም። ወደ ጀናዛው ቀረብ ስንል ትሎች እየተንቀሳቀሱ ነበር። የሚንቀሳቀሱት ትሎች በጣም ከመብዛታቸው የተነሳ ማየት ብቻ ሳይሆን ድምፃቸውንም መስማት ይችል ነበር ይላሉ። አሁን ወደ ሰውነቱ እየቀረቡ ነበር ነገር ግን ጥቁር ወፍራም የሚጣበቅ ፈሳሽ ከእሱ የሚወጣ ሌላ እባብ ነበር፣ ከሰውነቱ ጋር ተጣብቆ ነበር። የራሳቸውን ትንሽ እንጨት ተጠቅመው ከፈኑን ከፊቱ ላይ ለማንሳት ሲሞክሩ ሰውነቱ ሙሉ ለሙሉ የበሰበሰ ነበር። እባቡን መግፋታቸውን ቀጠሉ። እባቡ የትም አልሄደም፣ ነገር ግን ከሰውነቱ ላይ ወርዶ ነበር። ዶክተሩ ከፈኑን ከፊቱ ላይ ሲያነሱት ሽታው በጣም ጠንካራ ከመሆኑ የተነሳ ማንም ሰው አጠገባቸው አልነበረም። የአቃቤ ሕግ አባል እንኳን ሩቅ ሄዷል። ሁሉም ሰው ሩቆ ሄዷል። ከፈኑን ከፍተው ሲያዩ ዶክተሩ አጥንቱን አየው። የአጥንቱ ቀለም ሰማያዊ ነበር ይላሉ። በሕይወቴ የአጥንት ቀለም ወደ ሰማያዊ ሲለወጥ አይቼ አላውቅም፣ በፍጹም። በተለምዶ ቡናማ ወይም ነጭ መሳይ ሊሆን ይችላል፣ ግን ሰማያዊ በፍጹም። ወዲያውኑ ጭንቅላቱን ሲመለከቱ ጥይቱ የመታበትን ቦታ አዩ። ያው ሰው መሆኑን አረጋገጡ። ሰውየውን ሸፍነው ቱራቢን እንዲመልሰው ጠየቁት። ወደ ውስጥ በገቡበት ቅጽበት ሁለቱ እባቦችና አስፈሪ ገጽታ ያላት ጥቁሯ ድመት አስክሬኑን በሚያስቀምጡበት ከፍ ባለ ቦታ ላይ ነበሩ። ዶክተሩ ተደናግጠው ነበር፣ ምን ማድረግ እንዳለባቸው አላወቁም ነበር። በተለምዶ ከአምስት እስከ አስር ደቂቃ የሚያልቀው ስራቸው እንደገና እባቦቹን ለመግፋት ግማሽ ሰዓት ፈጀባቸው። ግራጫው ባብ ወደ ቀዳዳው ተመለሰ። ጥቁሩ ባብ ግን ትንሽ ከመሸሽ በስተቀር ከቦታው ሙሉ በሙሉ አልተንቀሳቀሰም። በእነዚህ ሁሉ ሁኔታዎች ውስጥ በመጨረሻም ሰውነቱን አስቀምጠውት ወዲያውን ወጡ። ዶክተሩ እንዲህ ይላሉ፣ ቢያንስ ሶስት አራት ጊዜ ቱራቢ አስመልሶታል። ሊወድቅ ምንም አልቀረውም ነበር። ወደ ውጭ ወጥተው ሪፖርቱን ለባለሥልጣናቱ ሰጡ። ያው ሰው መሆኑን በጭንቅላቱ ላይ ጥይት እንዳገኙና በእነዚህ ሁኔታዎች መሞቱን ጽፈው ሪፖርቱን ለዚያ ሰው ሰጥተው ሄዱ ሁለት የተለያዩ ሰዎች ሁለት የተለያዩ አካላት በአንድ ቀን አንደኛው ያልበሰበሰ አካል በፈገግታ የታጀበ ፊት በማይታመን መልካም ሽታ የተሞላ ቀብር ሌላኛው ሰው ደግሞ ሙሉ ለሙሉ የበሰበሰ አካል በእባቦች በአይጦች በሞተ ድመት በአስፈሪ ሽታ የተሞላ ቀብር ሱብሓንላህ ይህ የማይታመን ነበር ዶክተሩ ከምርመራው በፊት በሌሊት ያዩት ህልም ከታሪካችን ጋር ስለሚገናኝ አስቀድመን እንንገራችሁና የዚህን ሬሳ በህይወት ሳለ ምን አይነት ድርጊቶችን ይፈጽም እንደነበር በማስከተል እንነግራቸዋለን። ዶክተሩ በህልማቸው ያዩት ምን ነበር? ጨለማ ቦታ ላይ አንድ ዛፍ፣ ከዛፉ ስር ደግሞ ጥቁር ቀለም ያላት ድመት በጣም ብዙ ድምፅ የምታሰማ፣ የምትጮህ፣ የምታለቅስ በጣም የሚያበሳጭ ድምጽ የምታሰማ ድመት አዩ። በዛፉ ላይ ደግሞ ቆንጂዬ ነጭ ቀለም ያላት እርግብ ነበረች። ስለዚህ መጥፎ ድምጽ የምታሰማው ጥቁር ቀለም ያላት ድመት የዚህ መጥፎ ጠረን ያለው ሰው ቀብር እንደሆነ ተገነዘቡ። በዛፉ ላይ የነበረችው ቆንጂዬ ነጭ እርግብ ደግሞ የዚያ ወጣት የመልካም ሰው እንደሆነ ተገነዘቡ። ከዚያ በኋላ ዶክተሩ ስለዚህ ሰው ለማወቅ ሞከሩ። የሰውየው አድራሻ ሙሉ መረጃ ስለነበራቸው ቅርበት ያውቁት ለነበሩ ሁለት ሶስት ሰዎች በመደወል መረጃ ሰበሰቡ። ይህ ሰው 41 ዓመቱ እንደነበር፣ ለአምስት ዓመታት እስር ቤት እንደነበረ፣ ከስራው እንደተባረረ፣ ለአምስት ዓመታት እስር ቤት የቆየበት ምክንያት ደግሞ ሕፃናትን ያጠቃ ስለነበር እንደሆነ አረጋገጡ። ሕፃናትን ይጠልፍና መጥፎ ድርጊቶችን ይፈጽም ነበር። በዚያም ምክንያት ለአምስት ዓመታት በእስር ቤት ነበር። ከወጣም በኋላ ተውበት አላደረገም፣ ወደ አላህ አልተመለሰም። እነዚህም መጥፎ ነገሮች መስራቱን ቀጠለ። በመጨረሻም በጥይት ተመቶ በሕዝብ መካከል ሞተ። በዚያ ሁኔታም ተቀበረ። ከስድስት ሰባት ወር በኋላም ይህ ነበር ሁኔታው። አላህ ሱብሓነሁ ወተዓላ በቀጥተኛው መንገድ ላይ አድርገን ሁል ጊዜ አላህን በመታዘዝ ዱዓ በማድረግ ሰደቃ በመስጠት በመጾም። መልካም ስራዎችን በማብዛት ወደ አላህ ከሚቀርቡ ሰዎች ያድርገን። ሀቲማችንን አላህ ያሳምርልን። አሚን ያረበል ዓለሚን። ይህ ታሪክ ልቦውን ከነካው ዩቲዩብ ላይ እንዲጠፋ አይፍቀዱለት። ሌሎች ልቦች ጋር እንዲደርስ ሼር በማድረግ የአጅሩ ተካፋይ ይሁኑ። በሌላ ታሪክ እስክንገናኝ የአላህ ሰላም በእናንተ ላይ ይሁን።